ታስታውሰኛለህ? እዘምር ነበረ፣ እፈራህ ነበረ፣ አስቀድስ ነበረ፣ እወድህ ነበረ፣ ነበረ ነበረ ነበረ እያልኩኝ ነውር ላይ ከርሜ ያንገበግበኛል። አንተን ያህል አባት መስቀሌ ደግሜ የመመለስ መንገድ ባይሆንም ለጌታ መጣል ግን አይከፋም። የነበርን ቦታ የሰንበት ቀንና ሰንበት ትምህርት ቤት ትዝታው የሌለው ባይኖርም አንዳች ቤት በልጅነት ድሮ አሸሮ ነበረ የደብሩን ከበሮ እላለሁ። በጊዜ በእድሜ እየደበዘዙ ዘምሬ ነበረ ማለት የሚያበዙ ከነበር ፉከራ ጀርባ ተቀምጠን አታውቁም ከመባል ፍርሃት ሮጠን ሰንበት ትምህርት ቤት መልእክተ ዮሐንስ መልካ ኢየሱስ ዘልቄ ነበረ የሚለው ሰው ቁጥር ያውም በተውሶ ሰንበት መማርና ሰንበት ማክበር ቀረ። ነበርን ካልሶ ነበርን በንባብ ነበርን በውርድ ነበርን በዜማ ስናጠና ከርመን ይኸው ተላለፍን። ለእግዜሩም ለሰውም ነበርን የተረፍን ሙዳየ ምጽዋትን የሚያስትትና አሁን ቀይረ ነው በሚይዙ ሰዎች ውስጣችን ሳይቀና ልክ እንደ ጅልነት ልክ እንደ ልጅነት ሰፍረ ነው ሲያበቃ እኛም እንዲህ ነበርን ማለት ሆነ። በቃ ትትና ሰበርን ትትና ቀበርን ስናጠና አለን መልክዓ ነበርን ታስታውሰኛለህ? አትይብኝ ድንጉጥ ነፍሴን አትይብኝ ፍሬ ከርሴን ቁመናዬን አትታዘብ እኔ ከንቱ መዘባዘብ አትበርብረኝ ኩላሊቴን ታውቀው የለ ባዶ ቤቴን ባዶ ሰውነኝ አንተን ባምንም አትመዝነኝ አልመዝንም ስንት መዝን እንደው ስንት መዝን እንደው ቆዳዬን ብቀደው ስንት ይሆን ምለካው ጨርቁን እስክነካው እንጃልኝ እንጃልኝ ተማጽኖዬ አንዲት ነውሬን ተውልኝ ሸማዬን ክላልኝ ጨፍነህ ላሞኘ የውሸቴን ልሸኘህ ባልዘልቅ እንኳን ቤት ልርገጠው ደጅን በዚያው በአንተ ዓይን ጋርድልኝ ዓይንህን እኔማ እኔማ ገዛሁ አልባስ ጥሮስ ገና ነው የኔ ጦስ እኔማ ገዛሁ መባ ጧፍ ገና ነው የኔ አፍ እኔማ ገዛሁ መጋረጃ የኔን ነገር እንጃ ታውቀኝ የለ ታውቀኝ የለ ያንን መልኬን ምን ቀየረው ያን ታሪኬን? መቼ ወጣው ከእቅፍ? ምን ጊዜ ነው የሸሸሁት? ምን እለት ነው ከእጅ ስር ያመለጥኩት? ምን ሰዓት ነው ምን ቅጽበት ነው ምን ደቂቃ ትተውኛለህ ሆይ ለሞት እስክ በቃ አስታውሰኛለህ እዘምር ነበረ እታዘዝ ነበረ እፈራህ ነበረ እወድህ ነበረ ነበረ ነበረ እያልኩኝ ነውር ላይ ከድሜ ያንገበግበኛል። አንተን ያህል አባት ተሰቅለህ ደግሜ ታስታውሰኛለህ? አሁንም ልጅህ ነኝ እኔ የፈራሃለው ፍቅርህ እያመመኝ ተለውጬ ቢፈርስ ጸጋና መንገዴ መልኬን የማይረሳ ኢየሱስ ዘመዴ ክርስቶስ ዘመዴ እግዚአብሔር ወዳጅ አስታውሰኛለህ አሁንም በክብር ቆዳይን በለጠው ነውሬን ስደምር ታውቀኝ ነበር አይደል? ታውቀኝ ነበር አይደል? ለክብር ስዘምር ነበርኩኝ፣ በቤተ የምለማመነህ ነበርኩኝ። በቤተ ያሞቀኝ የጣነህ አይኖችህ ናፈቁኝ፣ እጆችህ ናፈቁኝ፣ እቅፍህ ናፈቀኝ። ሰላም ያልኩት ዓለም ጨራሽ አስጨነቀኝ። ቅዳሴው እንዳለው ችለው ለታደሉ አብ ወልድ መንፈስ ቅዱስ ያስጨክኑም አሉ። አስጨክነኝ ባለም አስጨክነኝ በኃጢአት አስጨክነኝ በቃ ትተውኛለህ ወይ ለሞት እስከ በቃ አስጨክነኝና ልመለስ ከቤትህ ተብዬ ልጠራ እግዚአብሔር አባትህ አስጨክኝ፣ ማርያም አስጨክነኝ፣ ማርያም አትሂጂ ትተሽኝ፣ አኑርኝ በግርግም። ግድ ሆኖብኝ እንጂ ከልጅ ሕይወት መራቅ እኔስ አልፈልግም። ግድ ሆኖብኝ አይደል የምመላለሰው እንጂ ከአባቱ ቤት ምን ይሻለዋል? ሰው ያነጫንጨኛል፣ ያነጫንጨኛል የእናቱን መዳፍ ከእጁ እንደቀሙት። ደረፍና ጥሪኝ ከልጅ ስር ልሙት፣ ፍቅርሽ የለው ጠረፍ። መንገድ ይቅናና ጥሪኝ ልቤ ይረፍ። ደከመኝ ጌታዬ፣ ደከመኝ ጌታዬ፣ ደከመኝ እኔ አምላክ፣ ደከመኝ ማርያም፣ ደከመኝም አምላክ ወይ፣ እንደ ሰው አልሆንኩ ወይ እንደ መልአክ። መጀገን ከበደኝ በገዛ ስጋዬ፣ ልተኛበት ያልኩት አላስተኛህ አለኝ የገዛ አልጋዬ። እሺ በለኝና ጌታዊ አስጨክነኝና ልመለስ ከቤትህ በፍቅር በስምህ ስጋዬን በስጋ ደሜንም በደምህ። አስጨክነኝ ባለም እንዳልሆን ጊያዝ አስጨክነኝና ከቤትህ ልመለስ ሙዳይ መጽዋት ሊያዝ። አስታውሰኛለህ? ዘምር ነበረ እታዘዝ ነበረ፣ አስቀድስ ነበረ፣ እፈራህ ነበረ፣ እወድህ ነበረ፣ ነበረ ነበረ ነበረ እያልኩኝ ዛሬ ላይ ከርሜ ያንገበግበኛል። አንተን ያህል አባት መስቀሌ ለግሜ ወደ ቤተ መልሰ ወስ ባለ እግዚአብሔር ይስጥልህ።